ሰላም ሰላም፣ ጤና ይስጥልኝ የኤስ ቻናል ተከታዮች፣ ሰላም ናችሁ? እንዴት ናችሁ? ሰላማችሁ ብዝዝት ይበልልኝ። ስለምትከታተሉ ሰብስክራይብ ስለምታደርጉ ደግሞ በጣም አመሰግናለሁ። ዛሬ የቀረብኩት የቅርንፉድ ሻይ ጥቅሙና ጉዳቱ፣ ምን አይነት ሰው ደግሞ እንደሚጠቀመው የቅርንፉድ ውሃና ሻይ በማታ ማታ ስንጠቀመው ምን አይነት ጥቅም እንደሚሰጠን ነው ዛሬ ይዤ የመጣሁላችሁ። እና ለሚጠቅማቸው ያልደረሳቸው ሰዎች እንዲደርሳቸው ቪዲዮን ማለት ነው ኮፒ ሊንክ ሼር እያደረጋችሁ ያው ጥቅም ነው ይጠቅማል። እንደዚህ አይነት ለጤናችን ሙሉ ጥቅም ስለሚሰጠን ሁሉ ማታ ማታ እየተጠቀም ምን አይነት ስለ በሰውነታችን ውስጥ ለውጥ እንድናገኝ የሚያሳይ ቪዲዮ ነው ይዤ የመጣሁላችሁ። ጉዱቼ እስከ መጨረሻው በአክብሮት በጥሞና አዳምጡት፣ ይጠቅማችኋል። በጣም ጥቅም ያለው ነገር ነው ለሁሉ ለብዙ ነገር ማለት፣ ብዙዎቻችን ወዳችን ሲነፋ ምን ብያል በጣም እንችግራለን። በተለይ በዚህ አይነት ነገር እና ይጠቅማል። እስከ መጨረሻው ቪዲዮውን ላይክ እያደረጋችሁ ስትገቡ ደግሞ ላይክ እያደረጋችሁ እስከመጨረሻው ሰብስክራይብ አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ተከታተሉ፣ ቀጥሉ። ቪዲዮ ቪዲዮን ከሰማችሁ እስከ መጨረሻ ድረስ አስተያየትና የምንጠይቁት ነገር ካለ በኮመንት ከስር ጻፉልኝ፣ እኔ ደግሞ አንብቤ በአክብሮት እመልስላችኋለሁ። ወደ ቀጥታ ወደ ቅርንፉድ ውሃ አዘጋጃጀትና ጥቅሙ ምን እንደሆነ ሰላም ማልፍ ይሆናል። በአክብሮት አቶ ጥቁቱቲ የቅርንፉድ በርካታ ጥቅም የሚሰጥ ነገር ነው። ምግብ መፈጨትን ለማሻሻል፣ ሜታልዙምን ከፍ ለማድረግ፣ መርዛማ ነጠ ነገሮችን ለማስወገድ፣ እብጠትንም ያበጠ ነገርን ለማስወገድ፣ ጸረ ባክቴሪያ ባህሪያት ስላለው የአፍጠረንን በአፋችን ውስጥ ያለውን ደግሞ ለመገላገል የአፍ ውስጥ ያለውን የጠረንትና እሱን ለማስወገድ፣ ለተሻለ የደም ዝውውር፣ የበሽታ የመከላከል አቅምን ያበረታታል፣ ውጥረትና ጭንቀትን ለመቀነስ፣ የተሻለ የቆዳ ጤና እንዲኖረን፣ የስኳር በሽታ ተጋላጭነትን ለመቀነስ፣ የመተንፈሻ አካላትን ጤንነትን ለማሻሻል፣ ጸረ ነቀርሳ ባህሪያት አለው የተሻለ የሆርሞን ሚዛን እንዲኖረን እንዲኖረን እና የተሻለ የእንቅልፍን እጦትን እንዲ ማለት እጦት ያለብንን የእንቅልፍ እጦትን ያስተካክልልናል ማለት ነው። እንድንተኛ ያደርገናል። ስለዚህ የቅርፎድን ውሃ ምን ጊዜ ማታ ማታ መውሰድ አለብን? የምንወስደው ደግሞ ማታ ማታ አንድ ብርጭቆ ውሃ ና የሚሰጠን ደግሞ ብዙ በርካታ ጥቅሞችን ለጤናችን ተስማሚ የሆነ ነገር ነው። የሚሰጠን የሚሰጠንን ጥቅም ደግሞ አሁን በዝርዝር ልነግራችሁ ነው። አንደኛ የምግብ መፈጨትን ለማሻሻል ይረዳል። የቅርፎድ ውሃ በሰውነት ውስጥ ኢንዛይሞችን እንዲጨምር ያደርጋል። የተሻለ የምግብ መፍጨትን፣ እንደ እብጠት፣ የምግብን አለመፈጨትና የውሃ ድርቀት ያሉትን ችግሮችን ይከላከላል። ሁለተኛ የሜታቦሊዝም ይጨምራል ማለት ነው። የቅርንፉት ውሃ ቅርንፉት የሚታወቀው የሜታቦሊዝም ከፍ የማድረግ ክብደትን ለመቆጣጠር እና በአጠቃላይ የኃይል ደረጃን ለመጨመር ይረዳናል ማለት ነው። ሶስተኛ የቅርንፉት ውሃ ከሰውነት መርዝ ለማጽዳት ይረዳናል። ቅርንፉድ ጉበትና ኩላሊቶችን በማጽዳት አጠቃላይ የሰውነትን የማጽዳትን የማበረታታት ባህሪያ አለው። አራተኛ እብጠትን ለመቀነስ ይረዳናል። የጡንቻ ህመም፣ የራስ ምታትን ችግሮችን ያስወግዳል። አምስተኛ የአንቲኦክሲዳንትን ጽ ባህርያት አለው። ቅርፉድ በአንቲ ቅርንፉድ ኦክሲዳንት ባህሪ ስላለው ስር የሰደዱ በሽታን ያለ ጊዜው እርጅና ይከላከላል ማለት ነው። የቅርንፉድ ውሃ ስድስተኛ የጠረን ጥሩ ጠረን እንዲኖረን ያደርጋል። ቅርንፉድ ፀረ ባክቴሪያ ስላለው በአፍ ውስጥ ባክቴሪያዎችን ለመቀነስ፣ መጥፎ የአፍ ጠረንን ለመከላከል እና በአጠቃላይ የአፍ ጤና ለመጠበቅ ይረዳናል ማለት ነው። ቅርንፉድ ውሃ ሰባተኛ የተሻለ የደም ዝውውር እንዲኖረ ይረዳናል። የቅርንፉድ ውሃ የደም መዘዋወርን ይረዳናል። የልብን የልብን ጤና ለማሻሻል ይረዳናል። የደም መርጋትን አደጋን ይቀንስልናል እና አጠቃላይ የልብና የደም ቧቧን ያሻሽልልናል ማለት ነው። ስምንተኛ የበሽታ የመከላከል ስርዓትን ለማሻሻል ይረዳናል። ቅርንፉት በቫይታሚን ሲ እና ሌሎች በሽታን ለመቋቋም የሚረዱ ንጥረ ነገሮች የበለጸገ ሲሆን በሽታን የመከላከል ስርዓትን ያጠናክራል። እንዲሁም ለበሽታ ተጋላጭነትን ይቀንስልናል ማለት ነው። ዘጠነኛ የጭንቀትን ደረጃ ለመቀነስ ይረዳናል። ቅርፎድ የማረጋጋት ባህሪያትን ስላለው ጭንቀትና የመርሳት ባህሪያትንም እሱን ያስተካክልልናል ማለት ነው። የጭንቀትን ውጥረትን ለመቀነስ የመዝናናትን ባህሪ እንዲፈጠር ማድረግ በአጠቃላይ ያ የአእምሮ ደህንነትን እንዲኖረን ያደርግልናል ማለት ነው። አስረኛ የተሻለ የቆዳ ጤንነት እንዲኖረን ይረዳናል። በቅርንፉት ውስጥ የሚገኘው አንቲኦክሲድንን በቆዳችን ላይ ያለው እንደ ብጉር ያለ የተለያየ በቆዳችን ላይ ያለውን ነገር ለማጽዳት ይረዳናል ማለት ነው እና በውስጥ ያለውን የተለያየ ባክቴሪያዎችን ስለሚገልልን ሀክታን በመቀነስ ፊታችን ላይ የጠራና ያበራ ፊት እንዲኖረን ይረዳናል ማለት ነው። አስራ አንደኛ ለስኳር በሽታ ተጋላጭነትን ለመቀነስ ይረዳናል። የቅርንፉድ ውሃ በሰውነት ውስጥ ያለውን የደም መጠን የስኳር መጠንን ለመቆጣጠር በማስተካከል ለስኳር በሽታ የመጋለጽን ባህሪያትን ያስተካክላል እንዳይመጣ ያደርጋል ማለት ነው። ስኳር በውስጣችን ውስጥ እንዳይኖር ነው። ምክንያቱም ማታ ማታ የቅርንፉድ ውሃ ከጠጣን ማለት ነው ሁሌ ማለት ነው። አስራ አንደኛ የተሻለ ያተናፋፈስ ጤንነትን ለመጠበቅ ይረዳናል። ቅርንፉት ሳልን፣ ቶንሲል፣ የተለያዩ ነገሮች በጉሮሯችን ውስጥ የሚከሰቱትን ነገሮችን ለመከላከል ይረዳናል ማለት ነው። የሳባ ጤንነትንም ለመተንፈስ ሲያስቸግረን እሱን ለመጠበቅ ማለት ነው። የተለያየ ማለት መተንፈስ ሲያቅተን የሆን የሚያስጨናንቀን ነገር አለ እሱንም ለመከላከል ይረዳናል ማለት ነው። አስራ ሶስተኛ የቅርንፉድ ውሃ ፀረ ካንሰር ባህሪያት አለው። ቅርንፉድ ፉድ ፀረ ባክቴሪያ፣ ፀረ ካንሰር ባህሪያ ስላለው ስለተረጋገጠ ለአንዳንድ የካንሰር ባህሪያቶች ለመጋለጥ እንዳይመጣብን ይከላከልልናል ማለት ነው። ካንሰርን የሚከላከሉ ባህሪያትን በውስጡ ይዟል። አስራ አራተኛ የሆርሞን ሚዛንን ለመጠበቅ ይረዳናል። የቅርንፉድ ውሃ የሆርሞኑን ሚዛን በአጠቃላይ ለወንዶችም ለሴቶችም የሆርሞንን እንትን ያስተካክላል ያበዛል ማለት ነው። አስራ አምስተኛ የተሻለ እንቅልፍ እንዲ እንድንተኛ ይረዳናል ማለት ነው። ቅርንፉት የማረጋጋት ባህሪ ስላለው ዘና ብለን እንቅልፋችን እንድንተኛና ጥርት ያለው እንቅልፍ እንዲኖረን ያደርጋል። ስለዚህ ማታ ማታ የእንቅልፍን ዋ ብጠጡ እነዚህ የመሳሰሉ የጤና ጥቅሞችን ታገኛላችሁ ማለት ነው። የቅርፎድ ድዋ ብዙ ሰውን የሚጠቅም ቢሆንም መጠቀም ያሌለባቸው ሰዎች ማን ማን እንደሆኑ ነግራችኋለሁ ማለት ነው። በመጀመሪያ ከጤና ከሚታከሙት ጋር ማለት ነው ሐኪማቸው ጋር መማከድ እንዳለባቸው ምን አይነት ሰው ሰዎች እንደሆኑ እነማን እነማን እንደሆኑ ነግራችኋለሁ ማለት ነው። የመጀመሪያው አንደኛ ነፍሰ ጡር የሆነች ሴት ማለት ነው የቅርንፉድ ዋ መውሰድ የለባትም። ምክንያቱም ቅርንፉድ የማህጸን ቁርጠትን የሚያበረታታ ስለሆነ ስለዚህ በእርግዝና ወቅት ለችግር ሊዳረግ ስለሚችል እርጉዝ ሴት መውሰድ የለባትም። ሁለተኛ የሚያጠቡ እናቶች መውሰድ የለባቸውም ምክንያቱም የቅርንፉድ አካላት በእናት ሆድ ውስጥ እናት በምጠጣበት ሰዓት በጡት አካል ውስጥ ስለሚገባ ህፃኑ በሚጠባበት ሰዓት ህፃኑን ሊጎዳ ስለሚችል ከቻለች ሐኪሙን አናግራ መውሰድ አለባት። ካልቻለች ደግሞ መውሰድ የለባትም ማለት ነው። ሶስተኛ፣ የደም መፍሰስ ችግር ያለባቸው ግለሰቦች መውሰድ የለባቸውም። ቅርንፉት በባህሪው ደምን የማቅጠን ባህሪ ስላለው የደም መፍሰስ ችግር ያለባቸው እና የደም መርጋት ችግር ያለባቸው ሰዎች ሰዎች መውሰድ የለባቸውም። ምክንያቱም የደም መፍሰስን ከፍተኛ ስለሚያደርግ እንደነሱ አይነት ሰዎች መውሰድ የለባቸውም የቅርንፉት ማለት ነው። አራተኛ ደግሞ ቀዶ ጥገና የሚያደርጉ ሰዎች መውሰድ የለባቸውም። ቅርንፉት በባህሪው የደም መቅጠን ባህሪ ስላለው በጥገና ጊዜ ቀዶ ጥገና ጊዜ ሰዓት ማለት በጣም ስለሚያስቸግር ደም የመፍሰስ ባህሪ ስለሚያበረታታ እንደዚሱ አይነት ሰዎች መውሰድ የለባቸውም። አምስተኛ ደግሞ ልጆች መውሰድ የለባቸውም የቅርፎድ ውሃን ቅርፎድን ምክንያቱም ህጻናቶች የቅርፎድ ውሃን በባህሪው የ ምግብ የመፍጨት ባህሪ ስላለው ለልጆች አይመከርም። ምክንያቱም ለነሱ ለልጆች የባሰ ጠንካራ የመፍጨት ባህሪ ሊኖረው ስለሚችል ምክንያቱም እነሱ በባህሪያቸው ልጆችም ስለሆነ የተስተካከለ የምግብ መፍጨት ስላላቸው ይሄ ደግሞ የባሰ እያጠናከረባቸው ስለሚሄድ ለነሱ አይመከርም፣ ለልጆች ማለት ቅርንፉድ እንዲወስዱ ስድስተኛ ደግሞ አላርጂክ ያለባቸው ሰዎች መውሰድ የለባቸውም። አንዳንድ ሰው በባህሪው የቅርንፉድ ውሃን ወይም ቅርንፉድ ራሱ ማለት ነው የሚቆረጠመው ራሱ አላርጂክ ስለሚሆኑ አራጅክ ሲሆንባቸው መውሰድ እንዳሌለባቸው ነው። አራጅክ የምላችሁ ደግሞ እንደ ማሳከክ፣ እብጠት፣ ወይም ደግሞ የመተንፈስ ችግር ማሳከክ እነዚህ ምልክቶችን አላርጂክ ስለሚያስቸግ ስለሚያስከትል በዚህ አይነት አላርጂ ያለባቸው ሰዎች መውሰድ የለባቸውም። ሰባተኛ ደግሞ የጮጋራና የምግብ መፍጨት ችግር ያለባቸው ሰዎች መውሰድ የለባቸውም። አንዳንድ ጊዜ የምግብ መፍጨት ስራት ላይ ከባድ ስለሚሆን ስሜትን የሚነካ የጮጋራ ቁስለት የአሴት መተንፈስ እሱን ወደ አፍ እንዲመለስ ወይም ደግሞ የምግብ መፈጨት ችግር ያለባቸው ሰዎች የቅርንፉድ ውሃ በመውሰዳቸው ብስጩ ያለባቸው ምልክቶችን ሊባባስባቸው ስለሚችል እንደዚህ አይነት ሰዎች መጠቀም የለባቸውም። ስምንተኛ ደግሞ የኩላሊት መታወክና የኩላሊት ሕመም ያለባቸው ሰዎች መውሰድ የለባቸውም። እናም ደግሞ የኩላሊት እጥበት ያለባቸው ሰዎች መውሰድ የለባቸው። ስለዚህ የኔ ተከታታይ የሆናችሁ ውዶቼ ከነዚህ አይነት ባህሪያት ውስጥ አንዱ ካለባችሁ የቅርንፉድ ውሃን መውሰድ እንዳል የለባችሁ ነው እና እንደዚህ አይነት ነገሮች ስትወስዱ በውስጣችሁ የሆነ ጤናማ ያልሆነ ነገር እንደተጠቀስኩት አይነት ካለ መጀመሪያ ቅርንፉድ ውሃን ወይም ቅርንፉድን ስትወስዱ የጤና አማካሪ የሆነው ዶክተራችሁን ማማከር ይኖርባችኋል ማለት ነው። ወስድ ነው ራሱ የተለያየ ባህሪ በውስጣችን ካየን ደግሞ ቀጥታ ወደ ዶክተር ከሄደን ዶክተርን ማማከር አለብን። ደግሞ የቅርፎድ ውሃን ስትጠቀሙ ቀስ እያላችሁ ነው መውሰድ ያለባችሁ። የሆነ ጤናማ ነገር ካልተሰማችሁ የመጀመሪያው ትንሽ እያደረጋችሁ ከዛ እየጨመራችሁ እየጨመራችሁ ነው መሄድ ያለባችሁ። ምክንያቱም የቅርንፉድ ውሃ፣ ማንኛውም ነገር ሲበዛ ለጤና ተስማሚ አይደለም። ምግብ ራሱ ሲበዛ እኮ ለጤና ተስማሚ አይደለም። ስለዚህ ቅርንፉድ በባህሪው ጥሩ ጥቅም ይሰጠናል፣ አስደናቂ የሆነ ጥቅምን ይሰጠናል። ግን በዛ መካከል ደግሞ አንዳንድ በውስጣችን የራሳችን ችግር ያለብንን ነገሮችን ሊያባባስብን ስለሚችል የመጀመሪያ በትንሹ ተጠቅመን ወይም ደግሞ እንደዚህ አይነት ባህሪ በውስጣችን ካለ የበሽታ ባህሪ ካለብን ዶክተራችንን አማከር ወይም ደግሞ ቲኒ ጥዬ ወስደን እሱ ደግሞ ከዛ በኋላ የሆነ ምንም ነገር እንተማይለን ከሆነ በሱ መቀጠል እና ዶክተራችንን አናክረን መውሰድ ላይ እንችላለን። ብዙ ጥቅሞት ደግሞ ከቅርንፉት እናገኛለን ማለት ነው። በተለይ ቅርንፉድ ራሱ ለወንድ ልጅ ራሱ በጣም ይመከራል። ለምሳሌ ወንድ ልጅ አንድ ወንድ ከሚስቱ ጋር ያኔ በሚተኛበት ሰዓት የሚያስቸግረው ነገር ከሆነ እሱ ደግሞ ኃይል እንዲኖረው ያደርገዋል ማለት ነው። ሆርሞኑን በጣም ስለሚያስተካክል ማለት ነው። አሁን ደግሞ የቅርፎድ ውሃን በቤት ውስጥ እንዴት ማዘጋጅ እና አዘጋጅተን እንደምንጠጣ ነው ምነግራችሁ እና በቤት ውስጥ ስታዘጋጁ ደግሞ በጣም ቀላል የሆነ ነገር ነው። የመጀመሪያ አንድ ማንኪያ የቅርፎድ ዱቄትን ማዘጋጀት አለብን። ሲቀጥል ደግሞ ሁለት ኩባያ ውሃን ማዘጋጀት ይኖርብናል ማለት ነው። ከዛ በቅድሚያ ውሃውን ማፍላት ከፈላ በኋላ ደግሞ ከዛ ቅርንፉዱን አንድ ማንኪያ ቅርንፉዱን መጨመር ነው ማለት ነው። ጣዕሙ ስናበስለው ስናንተከትቀው ደግሞ ጣዕሙ እንዲገባ ከአምስት እስከ አስር ሰከንድ ማፍላት አለብን ማለት ነው። ከዛ ከእሳት ውስጥ ላይ አንስተን ለትንሽ እቃው እንዲቀዘቅስ ማድረግ አለብን። ከዛ አጣርተን የቅርንፉድ ውሃውን መጠጣት እንችላለን። ከተመቻቹ ደግሞ ማርም ብትቀላቅሉት ማር ደግሞ በጣም አሪፍ ነው፣ ከማር ጋር ማለት ነው። አሪፍ ነው። ስኳር ምናምን ነገር ግን እንዳከጡት ከቻላችሁ ደግሞ ውሃውን ብቻ መጠጣት ማለት ነው። ማርም ሳትከቱበት ማለት ነው። ከዚህ በተጨማሪ ደግሞ ጣዕሙን የተሻለ ለማድረግ ደግሞ ጅንጅብል፣ ሎሚ እና ደግሞ ቀረፋ፣ ማር ቀላቅለን የበለጠ ጥቅምና የበለጠ ጣዕም እንዲኖረው ማድረግ እንችላለን። ስለዚህ ውድ ተከታታዮች ዛሬ የቅርፉድ ጥቅምን ያቀረብኩላችሁ ይህንን ይመስላል። ላልደረሳቸው ሰዎች እንዲደርስ ደግሞ ኮፒ ሊንክ እና ላይክ እያደረጋችሁ በመጀመሪያ ደግሞ ላይክ እያደረጋችሁ ሌላ እንደዚህ አይነት ነገሮች ሼር እንዲቀርብ አድርጉኝ። ደግሞ ለሚጠቅመው ሰው ደግሞ ይጠቅሟል እና ለሚሰማ ሰው ለጥቅም የሚሆነው ሰው ስላለ ለእነሱ እንዲደርሳቸው ኮፒ ሊንክ እና ሼር እያደረጋችሁ የመጀመሪያ ስትገቡ ደግሞ ላይክ እያደረጋችሁ ውዶች እና በሚቀጥለው ሲዳ እስከምንመገናኝ ሰላም ሁኑልኝ። አገራችን ሰላም ይሁን። ቻው